ተወዳጇ የኢቤስ ቴሌቪዥን ፕሮግራም አቅራቢ ሉላ ገዙ ሰሞኑን አንድ በጣም የብዙዎችን ስሜት የነካ ሀሳብን አንስታለች። ሁለት ልጆቿን ለብቻዋ እንደምታሳድግ የገለጸችው ሉላ ገዙ ጠንካራ መስለው የሚታዩን ሰዎች እንኳን ውስጣዊ ስብራትና የድጋፍ ፍላጎት አላቸው ስትል እሷ የሚሰማትን ስሜት ገልጻለች። ለመሆኑ ሉላ ገዙ የተናገረችው በዚህ ልክ ሰዎች ልብ ውስጥ የገባው ነገር ምንድን ነው? በዝርዝር የምንነግራችሁ ይሆናል። ሰላም፣ የተወደዳችሁና የተከበራችሁ የኢትዮ አዲስ ነገር ቤተሰቦቻችን እንደምን አላችሁ? በያላችሁበት ሰላማችሁ ይብዛ። አዳዲስ መረጃዎችን በፍጥነት ወደ እናንተ የሚያደርሰውን ቻናላችንን ሰብስክራይብ በማድረግ ቤተሰባችንን ተቀላቀሉ። ቪዲዮንም ላይክ አድርጉት። ሰዎች ስላማረባቸውና ስለዘነጡ ስለሳቁና ስለተጫወቱ ምንም የጎደለባቸው የማይመስለን ብዙዎች ነን። በተለይም አሁን ባለንበት የሩጫ ጊዜ ላይ ሁሉ ሰው ወደ ቤቱ ከገባ በኋላ ለብቻው የሚያስበው የሚያወጣው የሚያወርደው ብቻ የሚያሳስበው የጎደለውን ነገር የሚያስብበት ጊዜ አለው። ታዲያ በዚህ ጎዶሎና መከፋት ጊዜ አይዞ አይዞሽ የሚል ሰው ስናገኝ እንበረታለን፣ ተስፋም እናደርጋለን፣ እንደገና እንነሳለን። ሉላ ገዙ በሰጠችው ስሜታዊ የሆነ አስተያየት እኔም አንዳንድ ጊዜ ብቸኝነት ይሰማኛል ያለች ሲሆን በዚህ ጊዜም መታቀፍ እንደምትፈልግና እንደሚያረጋጋት ተናግራለች። ሁለት ልጆቿን ለብቿ እያሳደገች የምትገኘው ሉላ ገዙ በባህሪ ቶሎ የሚከፋኝ ሰው አይደለሁም ያለች ሲሆን፣ መጨረሻ ድረስ ሄጄ የምታገል ሰው በመሆኔ ሰዎች አይረዱኝም ብላለች። ለቤተሰቧ የመጀመሪያ ልጅ የሆነችው ሉላ ገዙ በዚህም ምክንያት ኃላፊነት የሚሰማት ሆና ማደጓን ትገልጻለች። ለዛም ብዙ ነገሮችን ታግሼና ችዬ መጨረሻ ላይ ስደርስና ሲያቅተኝ ግን መታቀፍ እፈልጋለሁ። ማንም ሰው ምንም ሳይለኝ ቢያቅፈኝ ደስ ይለኛል በማለት ለሰዎች ቀላል የሚመስሉ አይዞሽ መባልና መታቀፍ ትልቅ ቦታ እንዳላቸው አስረድታለች። ሉላ ገዙ ለሰዎች ስሜት የቀረበች ሲያለቅሱ፣ አብራ የምታለቅስ የምታዝን ጥሩ ልብ ያላት ሴት መሆኗን በተደጋጋሚ በተለያዩ ዝግጅቶች ላይ ተመልክተናል። ታዲያ እሷም ለሰዎች የምታሳየውን አለሁ ባይነት እሷም በራሷ ሕይወት እንደምትፈልገው ገልጻለች። መቼስ ሁሉም ነገር አይሞላም እና ምንም አልጎደለባቸውም የምንላቸውንም ሰዎች ጠጋ ብለን ብንጠይቃቸው የሚነግሩን ብዙ ጎዶሎ አለና ሁሌም ለሰዎች ቀና እንሁን በቻልነው በቻል ነው ሁሉ አለሁ እንበላቸው በቁሳቁስ ብቻ ሳይሆን ስሜታቸውን ተረድተን አይዟችሁ ማለትና ማቀፍ ትልቅ ትርጉም እንዳለው የሉላ ገዙ ስሜታዊ መልእክት ያስረዳናል እናንተስ እንደዚህ አይነት ስሜት ውስጥ ስትሆኑ ሰዎች ምን እንዲያደርጉላችሁ ትፈልጋላችሁ ኮመንት ላይ ሀሳባችሁን አስቀምጡልን ቸር ቆዩን።